ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ አሁን የደረሰን ሰበር መረጃ አለ። በቤኒሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ በጉጭ ቀበሌ ውስጥ ዛሬ በንጹሐን ዜጎች ላይ በተፈጸመ ጥቃት ከአርባ በላይ ሰዎች መገደላቸው ታውቋል። ዓለም አቀፉ የጠበቆች ማህበር በትግራይ የተቋረጠው ዓለም አቀፍ የወንጀል ምርመራ እንዲቀጥል ጥሪ አቀረበም። በዝርዝር እንመለከተዋለን። የቤኒሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ በኩጅ ቀበሌ ውስጥ ዛሬ በንጹሐን ዜጎች ላይ በተፈጸመ ጥቃት ከአርባ በላይ ሰዎች መገላቸው ታውቋል። በተደጋጋሚ በንጹሐን ዜጎች ላይ የሚፈጸምን ጥቃት ሲያስተናግድ የቆየ ቤኒሻንጉል ጉምዝ ክልል ቡለን ወረዳ ዛሬም ከፍተኛ የሰላማዊ ዜጎች ሕልቂትን እያስተናገደ እንደሚገኝ ሚዲያችን ከስፍራው የደረሱ መረጃዎች ያመለክታሉም። በዞኑ በኩጅ ቀበሌው ውስጥ ታጣቂዎች ዛሬ ቅዳሜ ጠዋት በፈጸሙት ጥቃት ከአርባ በላይ ሰዎች ህይወታቸው ማለፉንና በርካቶች በሽሽት በየጫካው ስር ቤተሰቦቻቸውን ይዘው እንደገቡም ታውቋል። በማያውቁት የፖለቲካ ቁማር በተለምዶ ሸኔ የሚባሉ ነገር ግን እዚህ አካባቢ ራሳቸውን አደራጅተው ከዋናው ሸኔ ጋር ግንኙነት ይኖራቸው አይኖራቸው በማይታወቁ የታጠቁ ኃይሎች ንጹሐን ዜጎች ተጨፍጭፈዋል ብለዋል። ቃላቸውን ለሚዲያችን የሰጡ አንድ የአካባቢ ነዋሪዎች ለመንግስት ኃይሎች ጩኸት ብናሰማም እየሰሙ ያልሰሙ ሆነዋል። አንድ አንድ ሚዲያም ስለሞታችን አልዘገበም። ድምጽ ሁነን ብለን ጥሪ ያስተላልፈናል ሲሉም በጉጅ ተብሎ በሚጠራው በዚህ ቀበሌ 2013 ዓ.ም ሰው በጉምዙ ታጣቂ የተገደለባትና በጅምላ የተቀበሩባት ቀበሌ መሆኑንም ይታወሳል ሲሉ ገልጸዋል። አሁኑ ጥቃት ከአንድ ቤተሰብ ስድስት አባላት የተገደሉባቸው እንዳለ የታወቀ ሲሆን በአካባቢው በአብዛኛው የሽናሻ ብሔር አባላት የሚኖርበት ነው። ከሟቾች መሀል አብዛኞቹም የብሔሩ ተወላጅ መሆናቸውም ታውቋል። አሁንም ሟቾቹን እየቀበር ነው ደውለው የነገሩኝ ነው። የጉምዝ ልጆች ስደት ላይ ናቸው በማለት አንድ የጉምዝ ብሔር ተወካይ ስሜ አይጠቀስ ብለው ለመሰረት ሚዲያ ተናግረዋል። ስደት ላይ የሚገኙ የጉምዝ ህጻናት እንደሚገኙበትም የጠቀሱ ሲሆን የክልሉ መንግስት እንዲሁም የፌዴራል መንግስት እስካ በግድያው ዙሪያ ያሉት ነገር ባይኖርም የቡለን ወረዳ ወጣቶች ስፖርት ጽሕፈት ቤት ትኩረት ለባኩጅ ቀበሌ ነዋሪዎች የሸኔ ታጣቂዎች ተኩስ በመክፈትና ቤት በመቃጠል ላይ ይገኛሉ፣ የጸጥታ ኃይሎች እንዲደርሱላቸውም ሲል ጥሪ አስተላልፏል በማለት በፌስቡክ ገጿ አጋርተዋል። ያቀፉ የጠበቆች ማህበር በትግራይ የተቋረጠው ዓለም አቀፍ የወንጀል ምርመራ እንዲቀጥል ጥሪ አቅርበዋል። ዓለም አቀፉ የጠበቆች ማህበር የሰብአዊ መብት ኢንስቲትዩት በትግራይ የተደረገው ጦርነት የተጀመረበትን አምስተኛ ዓመት በማስመልከት በወጣው መግለጫ ጦርነቱ በፕሪቶሪያው ስምምነት የተቋጨ ቢሆንም በክልሉ ውስጥ የሚፈጸሙ የሰብአዊ መብት ጥሰት ቀጥሏል ብለዋል። ከነዚህ ተፈጽመዋል ካላቸው አሁንም እንደቀጠሉ ካገለጻቸው የመብት ጥሰቶች ውስጥ የጅምላ አስገድዶ መድፈር፣ ጾታዊ ጥቃት፣ በግዳጅ ማስረገዝ፣ የወሲብ ባርነት ሆን ወንብሎ ሰዎችን ለረሃብ ማጋለጥ እንደሚገኙበት አስታውቋል። በክልሉ ውስጥ የሚደረገው ገለልተኛ ምርመራ እንዲቀጥል፣ የሰብአዊ እርዳታ ተደራሽነት እንዲረጋገጥ እንዲሁም የሰብአዊ መብትና የጦር ወንጀል የፈጸሙ ተጠያቂ እንዲሆኑም ማህበሩ ከአጋሮቹ ጋር በመሆን ጥሪውን ማቅረባቸውን አስረድቷል። ማህበሩ ተባባሪ ሊቀመንበር ማርክ ስቴፈን ሲናገሩ በኢትዮጵያ ውስጥ መደበኛ ተኩስ አቁም የተደረገ ቢሆንም ግጭቱ፣ መፈናቀሉ፣ የመብጥሰቱ አሁንም ቀጥሏል ካሉ በኋላም በተመድ የተመሰረተው ኢትዮጵያ ሰብአዊ መብት መርማሪ ኮሚሽን መፍረሱ ከፍተኛ ክፍተት መፍጠሩንም አስታውቀዋል። ማህበሩ በመግለጫው በትግራይ የተካሄደው ጦርነት በአንደኛው ክፍለ ዘመን እጅግ ገዳይ ከሚባሉት ውስጥ እንደሚመደብ ገልጾ በጦርነቱ የሞቱት ከ600 ሺህ እስከ 800 ሺህ እንደሚሆኑም ጠቅሰዋል። እንዲሁም ከረሃብ ጋር በተያያዘ የሞቱ ሰዎች ደግሞ ከ96 ሺህ እስከ 218 ሺህ እንደሚሆኑም ግምቱን በመግለጫው ላይ አስፍሯል። ማህበሩ በመግለጫው ላይ ተመድና በቀጣናው የሚገኙ ድርጅቶች በሚከተሉት ጉዳዮች ላይ ተጨባጭና አስቸኳይ እርምጃ እንዲወስዱም ጥሪ ያስተላልፋለሁ ሲል አስታውቋል። አንደኛ፣ በትግራይም ሆነ በአማራና ኦሮሚያ ክልል ውስጥ የሚፈጸሙትን ጥሰቶች ለመመዝገብ ለመመዝገብ እንዲቻል ገለልተኛና ዓለም አቀፍ መርማሪ ቡድን እንደገና ማቋቋም እንደሚገባ አስታውቋል። ሁለተኛ ለተጎዱት ህዝቦች አስቸኳይ ህይወት አድን እርዳታ ማቅረብና ለሰላማዊ ሰዎች ጥበቅ የሚደረግበትም ስትራቴጂክ መንደፍ ያስፈልጋል ሲል አስገንዝቧል። ሶስተኛ በመላው አገሪቱ ለሚገኙ ተፈናቃዮች ያልተገደበ እርዳታ ማቅረብና ደህንነታቸው በተጠበቀ መልኩ ወደ ቤታቸው እንዲመለሱ ማድረግ፣ አራተኛ ተጎጂዎች ሁሉን አቀፍ ፍትህ የማግኘት መብታቸውን የሚያረጋግጥ ሂደት መጀመርና አስፈላጊውን ማህበራዊ ድጋፍ መስጠት የሚሉ ሲሆኑ በእነዚህ ላይ ተጠያቂነት እንዲሰፍን ክትትል ማድረግ እንደሚገባም አሳስቧል።